ሌላ ሁለተኛው ትልቁ ኮንሰፕት የእርስ ስራ ውስጥ ያለው የህብረተሰብ ተሳትፎ ጉዳይ ነው። ይህንንም እንደ ቅድሙ ከሀሳቡ ጀምረን ምን ለምንድነው ህብረተሰብ ማሳተፍ የሚለው ኮንሰፕት ከምን አንጻር ነው የመጣው፣ ምንድነው ፖለቲካል ትርጉሙ የሚለውን ተነስተን ምን ምን እየተሰራ ነው በህብረተሰብ ተሳትፎ ብሎ ከደረጀት የሚል እዚህ ውስጥ ይመጣል። ያስ ምን ደረጃ ላይ ነው ያለው የሚለው ጥሩ እንግዲህ በህብረተሰብ ተሳትፎ ዘርፍ በዋናነት ማህበረሰቡ ራሱ በራሱ የራሱን ችግር እንዲፈታ፣ የራሱን የመልካም አስተዳደር ችግር እንዲፈታ ከራሱ ፍላጎት በመነጨ መልኩ እኛ ደግሞ አግዘን ተባብረ ነው መንግስት የሚደግፈውን ደግፎ ከራሱ በመነጨ በፍላጎቱም ቢሆን በገንዘብ የሚሆን ሰፖርት አድርጎ የራሱን የመልካም አስተዳደር ጥያቄ እንዲፈታና የሚፈታውም የመልካም አስተዳደር ጥያቄ ለረጅም ዘመን እንዲያገለግለው ታስቦ የተፈጠረ ነው ማለት ነው። ስለዚህ የህብረተሰብ ተሳትፎ ዘርፍ ወደ 13 ፕሮጀክቶች አሉ። 13ቱም ፕሮጀክት ስንሰራ የመጀመሪያ የምናደርገው ከህዝቡ ነው ፍላጎት የምንሰበስበው። ለምሳሌ እንደ ንፋስ ስልክ ላፍቶ 491 ብሎክ አለ ከ491 ብሎክ ውስጥ ለምሳሌ አንድ ወረዳ አንዷ ብሎክ በዚህ በጀት አመት የምፈልገው የመሰረተ ልማት ስራ ሊፈታልኝ የምፈልገው የመልካም አስተዳደር ጥያቄ ይሄ ነው የሚል ጥያቄ ራሳቸው ይዘው ይመጣሉ። ጥያቄኛ ይዘን ወደ እነሱ ቀርበን 65 ፐርሰንቱን እነሱ 35 ፐርሰንቱን መንግስት ከበር እንዲያደረግ አርገን ጨረታ በማውጣት የመልካም አስተዳደር ጥያቄያቸውን እንፈታለን ማለት ነው። በዚህ ረገድ እንደ ከተማ ትልቁን ድርሻ የሚወስደው ማሳፊያ ኤሪያም እንደመሆኑ መጠን ከህዝባችንም ጋር ደግሞ ተባብረን ከመስራት አኳያ ሰፊ ስራ ስለሰራን ከፍተኛውን የልማት አስተዋጽኦ ያበረከተው የኛ ክፍለ ከተማ ነው። ከዚህም ለምሳሌ በሰቤዝ ንጣፍ ስራ ከአርባ ሁለት ኪሎ ሜትር በላይ ሰርተናል። በበጀት አመቱ የጥገና ስራ የኮብልስቶን ጥገና ከዚህ ቀደም ረጅም ጊዜ ያገለገሉ የተጎዱ በየአካባቢው ያሉትን 22 ኪሎ ሜትር አካባቢ መስራት ችለናል። ፖሊስ ኮሚኒቲ ማህበረሰቡ ሰላሙን እንዲጠብቅ የጸጥታ ስራው ተጠናክሮ እንዲሄድ በህብረተሰቡ በኩል ነው በዋናነት የሚሰራውና ወደ አምስት ፖሊስ ኮሚኒቲዎችን መስራት ችለናል። ወደ አምስት የሚሆኑ የጋራ መጸዳጃ ቤቶችን እንደገና ደግሞ አምስት አካባቢ የመሸጋገሪያ አነስተኛ የሆኑ ድልድዮችን ወደ 83 የሚሆን ከልቨርት እነዚህን እና ሌሎችም ከዚህ ይህን ብቻ ሳይሆን በተለይ ከሰላሙ ከጸጥታው ስራ ጋር ቀጥታ የኛም ስለሚገናኝ የውስጥ ለውስጥ መብራት ማህበረሰቡ እንዲያወጣ ማታ ሲሆን በምሽት ሲሆን ጨለማ ሆኖ ለንጥቂያ ለዝርፊያ እና ለተለያየ ነገር እንዳይዳረጉ የውስጥ ለውስጥ አምፖል እንዲያወጡ ጭምር ትልቁ ስራችን ነው እና ከ6.1 ኪሎ ሜትር በላይ የውስጥ ለውስጥ መንገድ እስካሁን ባለው ሁኔታ የውስጥ ለውስጥ መንገድ የመብራት ዝርጋታ ማህበረሰቡ ዘርግቶ ለጸጥታው እንከን እንዳይሆንበት በሰላም ወጥቶ በሰላም እንዲገባ የራሱን ድርሻ ስለሚኖረው፣ ይህም ስራ በዚህ ረገድ ይህንን ስራ ስናከናውን የቆየ ነው። ከዚሁም አንግል እንግዲህ ማህበረሰቡ በብዙ ዘርፍ ነው የሚሳተፈው። የራሱን ልማት ነው የሚያለመው። የራሱን የመልካም አስተዳደር ችግር ነው የሚቀርፈው። እንዳልኩት 6535 ነው። 35% ን መንግስት ነው ማሽንግ ፈንድ የሚሰጠው 65 ቱን ን እነሱ ከበሬ ያደርጋሉ። ያ ሲሆን ራሳቸው ከኪሳቸው ስላዋጡበት ለረጅም ጊዜ ይጠብቁታል ማለት ነው። የተሰራው ልማት የራሳቸው ስለሆነ ከኪሳቸው ስለወጣ ስለሚያውቁት ረጅም ጊዜ ልማቱ እንዲያገለግልም ትልቁ አላማውም ይሄ ነው። ከዚህ ረገድ በጉልበት የሚሳተፋለ በአይነት ሊሳተፉ ይችላሉ። በአይነት ድጋፍ ይደረጋል። በፕሮጀክት በጥሬ ገንዘብ በነዚህ አጠቃላይ ከ153 ነጥብ 1 ሚሊዮን ብር በላይ በበጀት አመቱ በማሰባሰብ የማህበረሰቡን የረጅም ጊዜ የልማት የመልካም አስተዳደር ጥያቄ መፍታት ይችለናል ማለት ነው። በዚህ ረገድ ትልቁን ምስጋናና ድርሻ የሚወስደው ማህበረሰቡ ነው። እኛን የምንሰራውን ስራ አይቶ አምኖ ሀብት በማሰባሰብ ከልየታው ጀምሮ ትክክለኛ የሆነ ልየታ፣ ትክክለኛ የሆነ የቆየ የመልካም አስተዳደር ችግር ቁልፍ የሆነውን የመልካም አስተዳደር ችግር በተለይ ውስጥ ለውስጥ ያሉትን እነሱን ይዞ በመምጣት ከኛ ጋር በመሆን እኛ ወርደን ለክተን ዋጋው የሚያወጣው ይህን ያክል ነው፣ እናንተ ይህን ያክል ከበር ታደርጋላችሁ፣ መንግስት ይህን ከበር ያደርጋል ሲባል ኢሚዲየትሊ በመሰባሰብ ያንን አዋጥቶ ጨረታ እንዲወጣለት ይልካል። በዛ መንገድ ስራው እንዲሰራ ያገዘው ማህበረሰቡ ነው። እነሱ እጃቸውን ባይዘረጉ እኛ መግባት አንችልም፣ እና እኛንም አምኖብን የምንሰራውን ስራ ተማምኖ እያንዳንዱ በየሰፈሩ እየተሰራ ያለውን ስራ ስለሚያዩ በዛ ረገድ የመልካም አስተዳደር ጥያቄያችን፣ ችግራችን ይፈታሉ ብለው በማመን ያበረከቱት አስተዋጽኦ እኛንም ውጤታማ እንድንሆን ረድቶናል። የእነሱንም ደግሞ የመልካም አስተዳደር ችግር ፈተን እኛም ከነሱ ጋር መሆናችን እንድናረጋግጥ ያደረግንበት ትልቁ ስራ ነው። እና በዚህ አጋጣሚ ማህበረሰቡንም ላደረገው አስተዋጽኦ፣ ለተሳትፎ ከልየታው ጀምሮ ላደረገው ነገር እጅግ ማመስገን ይፈልጋለሁ። እዚህ ላይ የሚነሱ ከወረዳዎች ጥያቄዎች የሚመጡት ላይ አንደኛ ከጥራት ጋር ተያይዞ ትክክል ነው። በጣም ብዙ ቦታ ስራ ተሰርቷል፣ ቪዝብል የሆኑ የትም የሚታዩ። አንዳንድ ቦታ ላይ ግን አልፎ አልፎ ከጥራት ጋር ተያይዞ የሚነሳ ነገር አለ። ሁለተኛ ደግሞ ማቺንግ ፈንዱ በአግባቡ መጥቶ እኛ አዋጣ ነው ገንዘብ አለ እሱ ተሰርቶበታል ሰላሳ አምስቱ ፐርሰንት እዛ ላይ ቦታ ብቻ ለምሳሌ አንድ ሰፈር ሰው ስልሳ አምስት ሺህ ብር ቢያዋጣ ሰላሳ አምስት ሺህ ዋ ተጨምራ እዛ ላይ ስለ መምጣቱ አንዳንድ ቦታ ላይ ቶሎ ስራ ላይ ያውለ የሚባል ነገር አለ። የቆየ ነገር ነው ወይስ አሁን የትሬንድ ተስተካክለዋል? እንግዲህ ከጥራት ጋር ተያይዞ ክትትል ካልተደረገ ሊያጋጥም ይችላል። ግን በየወረዳው መሀንዲሶች አሉ፣ ክትትል ቁጥጥር የሚያደርጉ መሀንዲሶች አሉ። ማህበረሰቡም አለ። ቅድም እንዳልኩ ትልቁ እኛንም ያግዘን ህዝቡ ነው። ብዙ ቦታ ስላለ እኛ ባለሙያ ብዙ ቦታ ላይ ደርስ ይችላል። ህዝቡ ግን እያንዳንዷ ስትመሽም ስትነጋም፣ በቀንም በዚህ መሀል ደግሞ ካለው ማህበረሰብ ከኮሚቴው ውስጥ በዚህ ረገድ ኤክስፒሪየንስ ያላቸው ምናልባትም ተጫርቶ ከሚገባው ኮንትራክተር በላይ ኤክስፒሪየንስ ያላቸው ሰዎችም አንዳንድ ቦታ ላይ ያጋጥሙናል። እጅግ እያገዙ ከስርስር ይሄ ተበላሽቷል፣ ይሄ በዚህ ሁኔ በዚህ በሚዋሉት ውል መሰረት እኛ ትልቁን ኃላፊነት ለማህበረሰቡ ነው የምንሰጠው። ከዛ በኋላ ግን ይህ ክትትል የቁጥጥር ስራውን በተደረሰበት ለመከታተል ጥረት ይደረጋል። እሱንም ሲያልፍ ደግሞ መንገዶች የሚረከበው ጥራቱን ክሮስ ቼክ አርጎ ነው። እኛ እስከ ሰቤዙ ነው 6535 አርገን የምንሰራው። ከዛ በኋላ ኮብል በነፃ ነው መንግስት የሚያቀርበው። ያን ሲያቀርብ መንገዶች ሲገባ የመጀመሪያው የጥራት ጉዳይ አንደራደርም። ማለት ጥራቱ ችግር ካለበት ይሄ መልሶ ካልተስተካከለ በሚል እንነጋገራለን። እነሱም ሊሰሩ አይገቡም። እነሱም ደግሞ ከገቡ በኋላ የኮብሉን ስራ እኛ መልሰን እንከታተላለን። ጥራቱን እኛ ጥራቱን ጉዳይ ኮንፊርም ተደርጎ ለመንገዶች ካስረከብን በኋላ መንገዶች ኮብል ሊያነጥፉ ይገባሉ። በኮብሉም ላይ በደንብ ዳምፕ ካልተደረገ የሚመለከተው ማቴሪያል በአግባቡ እዛ አካባቢ በበቂ ሁኔታ ካልቀረበ፣ ካልገባ፣ ካልተሰራ እኛም ከነሱ ጋር በጋራ ሆነን አማካሪ መሀንዲስ አለ፣ የመንገዶች የመከላከያ አማካሪ መሀንዲስ። እሱም እኛም በጋራ በመሆን በደንብ እየተከታተልን ነው የምንሰራው። በጥራት ጉዳይ ምንም ድርድር አይኖርም ማለት ነው። ይህንንም አሳልፈን ትልቁን የምንሰጠው እንዳልኩት ለማህበረሰባችን ነው። እነሱም ከፍተኛ አስተዋጽኦ ነው የሚያበረክቱት። ለምሳሌ አስር ቢያጆ መደፋት ካለበት ዛች መንገድ ላይ ቁጭ ብሎ አስሯን ቢያጆ ይቆጥራል። ኮሚቴው ተፈራርሞ የሰጠው እሱ ነው የሚከፍለው እሱ ነው፣ እኛ አይደለም የምንከፍለው። ገንዘቡን የሚያዋጣው ከኪሱ ነው፣ ክፍያ የሚከፍለው እዛ ያለው ሰው ነው። ኮንፊርም ተደርጎ ክፍያም የሚከፈለው ሰርቷል ብሎ ታች ያለው ኮሚቴ ሲያረጋግጥ ነው ማለት ነው። ስለዚህ በዚህ ረገድ ስለምንሰራ ያን ያክል እየገጠመን ያለ ችግር የለም። ማችንግ ፈንድ ላይ በፍጹም ከአምና በፊት ያጋጠመን ነገር ምንድነው የ65 ፐርሰንቷ ነው 35 ፐርሰንት ምትመጣ የነበረው። እሱን ከከተማ ጋር በመነጋገር ላስቲር ፈተናል። 65 35 አልን እንጂ በደንብ ካልኩሌት ቢደረግ ወደ 50 ፐርሰንት የሚጠጋ ነው መንግስት ሰፖርት የሚያደርገው። 65ቱ ፐርሰንት ወደ 100 ይቀየራል። የ100 ፐርሰንቱን ነው 35 ፐርሰንት ሰፖርት የምንደረገው። በዙር ነው የምንልከውኛም ፈርስት ፌዝ ሰከንድ ፌዝ ሰርድ ፌዝ እያለ እስካሁን አሁን ሶስተኛ ዙር ማሽንግ ፈንድ ተለቆልናል። አራተኛ ዙር ደግሞ ጠይቀናል። ስለዚህ እንደውም በጥሬ ገንዘብ የሰበሰብ ነው ቅድም ካልኩ ከ153.1 ሚሊዮን ውስጥ 113 ብሩ 113 ሚሊዮኑ ጥሬ ገንዘብ ነው። የዚህን እንግዲህ እኛ እጥፍ አገኝተናል ማለት ነው። ብዙ ስለሰራን ህዝቡ ብዙ ስለወጣ ብዙ እንዲጠቀም አድርገናል። እና በፍጹም የራሱ ኮድ አለው አንተ ያወጣኸው ገንዘብ እዛ ብሎክ ላይ የወጣው ለዛ ብሎክ ላይ ብቻ ነው የሚውለው። ሲጠየቅም በሱ ነው ምላሹም በሱ ነው እና በዛ መንገድ የሚምታት የሚቀርም የለም። ምናልባት ግን ሳይጠየቅበት በጣም የቆየ ከሆነ አክሴፕት አይደረግም። በየጊዜው ቶሎ ቶሎ የገባው ብር የተጠየቀበት መሄድ መቻል አለበት። እሱን ደግሞ ወረዳዎች አዌርነስ አላቸው። ለምሳሌ ዛሬ ላይ የላስት ሲር ቢያመጣ ተቀባይነት የለውም። እኛማ አንቀበለውም፣ ላይ የማይቀበሉትም ተጠይቆበታል ተብሎ ኤክስፔክትም ስለሚደረግ የወጣው ገንዘብ ደግሞ በሰዓቱ ልማት ላይ መዋል ስላለበት የራሱ ዓላማ ስላለው ሲወጣ በዚህ ረገድ የሚመጣ ማንኛውም ነገር ኢሚዲትሊ ልማቱ ላይ እየዋለ የሚሄድበት ሁኔታ ነው ያለው። የሚገጥመን የገጠመንም አንድ ነገር የለም፣ ወደፊትም የሚገጥም አይኖርም። በጣም በመናበብ ነው የምንሰራው። ምናልባት እዚህ ሄዶ እዛ ከፋይናንስ ከምን እስኪለቀቅ የ15 ቀን የ20 ቀን ልዩነት ሊኖረው ይችላል። ሶ ኤክስፔክት ይደረጋል። ጥገናና ጥበቃ ጋር ትልልቅ ሀብት ወጥተውበት ማህበረሰቡ በራሱ ከሌለ ሀብቱ ላይ አዋተው የሚሰራ ነው እና አንዳንድ የደረሱኝ ጥያቄዎች ይሰባበራሉ፣ ይበላሻሻሉ ቶሎ ሳይጠገኑ እየሰፋ እየሰፋ አገልግሎት ውጭ ወጥቶ ድልድዮች እስከ መሰበር ቱቦዎች ከጥቅም ውጭ እስከ መሆን ኮብልስቶቹ ተመልሶ ውሃ ተኝቶበት እንትን እስከ ማበላሸት የሚሄዱ አሉ እና እዛ ላይ የገመገማችሁት ክፍተት እና የወሰዳችሁት እርምጃ አለ። እንግዲህ ይሄ መሰረተ ልማት ጉዳት እንለዋለን። የመሰረተ ልማት ጉዳት ያጋጥማል። ቅድምም ሳነሳ እንደነበረው በበጀት አመቱ ወደ 22 ኪሎ ሜትር ጥገና ያደረግነው ጉዳት የደረሰባቸውን መሰረተ ልማቶች ነው። ከጊዜ ብዛት መኪና ሲሄድበት በተለይ ከባድ መኪና እንደዚህ፣ በተለይም ደግሞ ምንድነው መኪና መታጠብ ምናምን ነገሮች ካሉ እሱም አይጎዳበት ምክንያት የለም። የሚጎዳውን የመሰረተ ልማት ግን ከስር ስር የመጀመሪያው ጥበቃ ማድረግ ነው። ምንም ጥያቄ የለውም። አንድም ህብረተሰቡ እንዲሳተፍበት ሲደረግ ይሄ ልማት ስራ እንደ ሌላው ፕሮጀክት እንደ መንግስት ፕሮጀክት መቶ ፐርሰንት መንግስት ከበር የማያደርገው በዋናነት ህብረተሰቡ ባለቤት እንዲሆንና ባለቤት ለሆነበት ነገር ደግሞ ረጅም ሰዓት እንዲያገለግል ልማቱ እንዲጠብቀው ነው። ከዚህ አኳያ አብዛኛው አዌርነስ አለው፣ ግን ደግሞ አሁንም የሚቀሩ ነገሮች አሉ። ህብረተሰቡን መውሰድ ያለበት የመጀመሪያው እኛ እንሰራለን እንወጣለን እያንዳንዱ ቦታ ላይ በየጊዜው የመንግስት አካል ላይገኝ ይችላል። ነዋሪው ግን ማህበረሰቡ ግን የራሱ ልማት ነው። ራሱ የሚኖርበት አካባቢ ነው። በደንብ መጠበቅ አለበት። እኛ ከትራፊክ ማኔጅመንት ጋርም ተነጋግረን ከዚህ ቶን በላይ በዚህ መንገድ ማለፍ አይችልም የሚል ታፔላ ሁሉ እንሰቅላለን። መንገዱ እንዳይጎዳ በረጅም ጊዜ እንዲያገለግል በዚ አይነት ታፔላዎችም ሁሉ እንሰቅላለን። በተመሳሳይ ደግሞ የሆነ ልማት የሚሰራ አካል ካለ እሱም ሲፒ ያሲዝና ልማት አይከለከልም። የሚጎዳውን ግን ጠግኖ እንዲወጣ ይደረጋል። በዚህ ረገድ የሚሰሩ በርካታ ስራዎች አሉ። በዚህ በጀት ዓመትም ቅድም እንዳልኩት የሚያክል ኪሎ ሜትር መጠገን ችለናል። አሁንም እዚህ አካባቢ የሚቀሩ ነገሮች አሉ፣ ግልጽ ነው። ስለዚህ ትልቁን ስራ ምንሰጠው ለህዝቡ ነው። አዋቶ እንዳሰራው ለረጅም ዘመን ደግሞ እንዲቆይለት መጠበቅ አለበት ማለት ነው። በዚህ መንገድ ከዚህ ቶን በላይ መኪና ሊገባ አይችልም የሚል ታፔላ መለጠፍ ይኖርበታል። እዛ አካባቢ መኪና ማጠቢያ የተለያየ መኪና መቆሚያ ሲሆን መከልከል አለበት። ለመንግስት ብቻ የምንተውው አይደለም። መንግስት ብቻውን አድሬስ ህግ አስከባሪም አለ። ማህበረሰቡ ነው በዋናነት ባለቤትነቱ። ለምሳሌ አሁን ጥቆማ የሚያመጣ ከሆነ እኛም ከደንብ ጋር ተነጋግረን የሚቆሙ መኪናዎች ማስነሳት፣ የተለያየ ነገር ስራዎችን እንሰራለን። አብዛኛው ግን የግንዛቤ ጥረቶች አሉ። እነሱን ግንዛቤ ጥረቶች ባገኘ ነው መድረክ፣ በተለይም ሚን ስምንት አመራር ስላለ በየጊዜው ለእነሱ ስልጠና እንሰጣለን፣ ኦሪንቴሽን እንሰጣለን፣ ይህንን አዌርነስ እንሰጣለን። ከሱም አልፎ ደግሞ ብሎክ ድረስ ወርደን ድጋፍና ክትትል እናደርጋለን። እሱ ድጋፍና ክትትሉ ሁሉንም አድሬስ ልናደርገው አንችልም። በዛ ደረጃ ማህበረሰቡ አሁንም የሰራውን ልማት መጠበቁ ላይ ተጠናክሮ መቀጠል ይኖርበታል። ወረዳ ሁለት ቀጠና አራት ላይ ድልድይ ክረምት እየመጣ ስለሆነ አሳሳቢ ነው መሰለኝ። ድልድይ ተሰብሮ ትንሽ ችግር እየተፈጠረ ያለበት አካባቢ አለ ብሏል። አሁን ክረምት እየደረሰ ስለሆነ እንደዚህ ነገሮች መረጃ እርሶ ጋር አለ? ወረዳ ሁለት ቀጠና አራት አሁን ክረምት ሲመጣ ድልድይ ብቻ አይደለም። በተለይም ደግሞ ቅድም እንዳነሳውት የግንዛቤ ጥረት ህዝባችን ላይ ሰፋ ያለ አለ። ለምሳሌ ቱቦ አለ፣ ማንሆሉን ማንዋሉን ከፍተው ደረቅ ቆሻሻ ጭምር የሚጥሉ አሉ ማለት ነው። አሁን ጎርፍ ሲመጣ ኦልሬዲ ደረቅ ቆሻሻ አለ፣ ይዘጋል ጎርፍ ወዴት ነው የሚመለሰው? ወደ ህዝቡ ነው የሚመለሰው። ስለዚህ ክረምት ከመግባቱ በፊት እንደነዚህ አይነት የመልካም አስተዳደር ችግሮችን እኛ እየለቀምና ያለ ነው። በቶሎም ደግሞ እንፈታለን። እሱን ማለት ነው። በተለይ የተዘጉ ቱቦዎችን በመጥረግ ረገድ ማህበረሰቡ ሊተባበር ይገባል። ምንድን ነው ያለው አካባቢ ላይ ምንድን ነው ችግሩ? ክረምት ሲመጣ ሊያሰጋኝ የሚችለው ለጎርፍ ሊያጋልጠኝ የሚችለው ምንድን ነው የሚለውም በደንብ ዞር ብሎ ማየት ይኖርበታል ማለት ነው። ከድልድይና ከሌሎችም ጋር ተያይዞ እኛን እስከ መጨረሻው አን በባለፈው አስራ አምስት ቀን አካባቢ አንድ ጨረታ ወጥተናል። ድልድይ አንዱ የህብረተሰብ ተሳትፎ ስራችን ነው። በዚህ ረገድ ቀድሞ ቢመጣ ኑሮ እኛም በጨረታ አውጥተን ስራውን የመስራት እስካሁን ወደ ማጠናቀቁ የምንሄድበት ነገር ይኖራል። አሁንም ግን ባለው አጭር ጊዜ ከህዝቡ ጋር ተባብሮ እንደዚህ አይነት ችግሮችን ወረዳ ሁለት ይሄ ይነሳ እንጂ ሌላም ቦታ ያልደረስንባቸው ያልተነሱ ሊኖሩ ስለሚችሉ ህዝባችን በማወያየት ክረምት ከመግባቱ በፊት ህዝቡ እንዳይጎዳ ጎርፍ እንዳያጠቃው ለተለያየ ችግር እንዳይጋለጥ በርካታ ስራዎችን ከወዲሁ እየሰራን ያለ ነው። እነሱንም በተቻለ መጠን ከህዝቡ ጋር በመተባበር እየፈታ ለመሄድ ጥረት እናደርጋለን። ከቅንጅት ከተያይዞም ይነሳል። ከመንገዶች ከፍሳሽ፣ ዋና ፍሳሽ ያላችሁ ቅንጅት ምን ይመስላል? ቅንጅት ውስጥ ገመገማችሁና ቶሎ መታረም ያለበት አሁን ሚዲያ ላይም ስለሆነ ስለምናወራው ቶሎ መታረም ስላለበት ያሉ ክፍተቶች ካሉ የተነሱ ጥያቄዎችም አለ፣ አክቹዋሊ እርሱም ግምገማ ይኖሮታል ብዬ ነው። አዎ እንግዲህ ይህን የመሰረተ ልማት ስራ ስንሰራ ብዙ የምንቀናጃቸው ተቋማቶች አሉ። የመጀመሪያው መንገዶች ነው። ከመንገዶች ጋር ተያይዞ እስካሁን ብዙ ስራ አብረን እየሰራን መተናል። በዚህ በጀት አመት ትንሽ ተቸግረናል ማለት ነው። በጣም በተደጋጋሚ እየተነጋገርን ነው፣ እየገመገምን ነው። ወርደን ታች ድረስ እያየን ነው። የማቴሪያል እጥረት እና የተለያዩ ኢሾዎች ይነሳሉ። ቅድም እንዳልኩት ከ42 ኪሎ ሜትር በላይ ነው እኛ የሰራ ነው። ሰፊ ነው። ቀላል የሚባል አይደለም። ይሄ ደግሞ ክረምት ሳይገባ ተነጥፎ ማለቅ አለበት። ዝናብ ዘነበ ማለት ተጠርጎ ይሄዳል። የጥራት ችግር የሚለው እዛ ላይ ይመጣል ማለት ነው። እዚህ ከመምጣቱ በፊት እኛ በጣም በፍጥነት ታይም አስቀምጠን ሰቤት ስራችን ለማጠናቀቅ ሙከራ አድርገናል። በመንገዶች በኩል ቅድም እንዳልኩት የጥራቱ የምኑ ጉዳይ ኮንፊርም ተደርጎ ተረክበዋል። ስራ እየተሰራ ነው ያለው በሚፈልገው ፍጥነት ግን አይደለም። የሆነ መዋቅር መታጠፍ የተለያየ ነገር ነበረ መሰለኝ በተቋሙ ውስጥ እሱ እሱ ራሱ የፈጠረው ራሱን የቻለ ተጽዕኖ አለ። ለዚህ አሁንም እየተነጋገርን ያለነው እዚህ አካባቢ በጣም ፍጥነት ይጠይቃል ማለት ነው። ይሄ ስራ በክረምት የሚሰራ ስራ አይደለም፣ በበጋ የሚሰራ ስራ ነው። ይታወቃል። ላስቴር አስታውሳለሁ የመሰረተ ልማት ስራችን ግንቦት ስድስት ነው ያስመረቅ ነው አጠናቀን። ዘንድሮ ግን አላጠናቀቅንም። ይህንን በደንብ መወሰድ ይኖርበታል። በመንገዶች በኩል በውሃና ፍሳሽ በኩል እንደዚሁ ብዙ በጋራ የምንሰራው ስራ አለ። አንደኛው ስራን አስተሳስሮ ቀድሞ ያለ መስራት ነው። ለምሳሌ ኮብልስቶን ከተነጠፈ በኋላ የንጹህ መጠጥ ውሃ ሊሆን ይችላል፣ የፍሳሽ ሊሆን ይችላል። እንደገና ኮብልስቶን ይነሳል። ይሁን ቀድሞ መሰራት ነበረበት። የተለያየ ብልሽት ሊያጋጥም ይችላል፣ የተለያየ ነገር ሊያጋጥም ይችላል። መብቱ ነው። ህብረተሰቡ ንጹህ የመጠጥ ውሃ አቅርቦት ማግኘት አለበት እናምናለን። የፍሳሽ ማስወገጃም ሊኖረው ይገባል እናምናለን። ይህን ደግሞ በጋራ ተባብሮ መስራት ከሁለታችን ይጠበቃል። ግን ጋፖች አሉ። ባለፈው በከተማም ገምግመናል። ከገመገምን በኋላም ለውጥ የለም። አንደኛው ለዛ የሚያነሱት ቦታ ቀድሞ በነሱም በእኛም በኩል መሀንዲስ ግምት ያወጣል። በዛ ግምት መሰረት እነሱ አንስተው የሚሰሩትን ስራ ሰርተው ከሄዱ በኋላ እኛ እንመልሳለን ማለት ነው። ሲመለስ ደግሞ ምን መግባት አለበት? ገንዘቡ መግባት አለበት። በምኑ በግምቱ ልክ። እሱ እየተደረገ አይደለም፣ ጊዜ ይወስዳል። ስለዚህ እሱ ጊዜ በወሰደ ቁጥር በነፃ እኛም የሚመልስልን ሰው ስለማናገኝ እዛ አካባቢ በርካታ ጋፖች አሉ። እኛም መጨረሻ ምንድነው እያደረግን ያለ ነው በተለይ የተበከለ የውሃ መስመር ምናምን እርጀንት ካልሆነ በስተቀር እንደዚህ በቅድ በረጅም ጊዜ የሚሰሩትን እየከለከልን ነው ማለት ነው። ምክንያቱም መልሶ ክረምት ሲመጣ ቶሎ ካልተመለሰ፣ ቶሎ ካልተለቀቀ ገንዘቡ በፊት ሲፒዋስ ይዘው ነበረ እንትን የሚሉት ቶሎ ቶሎ ነበር የሚፈታው። የተለያየ ጉዳዮች አንጻር የገንዘብ እጥረት ስላለ ምን ስላለ በሚል በዛ መንገድ ተግባብተን ነው ለመሄድ ጥረት እያደረግን ያለ ነው። ግን ደግሞ ያን ያክል አጥጋቢ በሚባል ደረጃ የህዝቡን ሪል የመልካም አስተዳደር ጥያቄ ተናቦ ሊፈታ በሚችል ደረጃ ከመሄድ አኳያ ጋፖች አሉ። እነሱ የራሳቸውን ስራ ሰርተው ከሄዱ በኋላ ቀሪው የኛ ችግር ነው የሚሆነው ቀሪው የኛ የኛ ህዝብ የመልካም አስተዳደር ችግር ነው የሚሆነው እና እዛ አካባቢ አሁንም ስራ ይጠይቃል የተረፈ ምርቶች እና የግንባታ ቁሳቁሶች መንገድ ላይ አሁን መንገድ መዝጋት እንደዚህ የሚሉም ጥያቄዎች መጥቶልኝ ነበር ከቅንጅቱ ችግር ጋርም ነው የሚያያዘው እንዴት ነው የተረፈ ምርት ጋር ተያይዞ የሚነሳው ያው እሱ በዋናነት ደንብ ማስከበር የሚሰራው ስራ ነው ከደንብ ማስከበር ጋር ተያይዞ የሚመጣ ነው ሰው ልማት ሲሰራ እዚህ ጋር ቤት ሲሰራ አየር ላይ ያደረገው መቼ የሚያመጣው ማቴሪያል አሸዋ፣ ሲሚንቶ፣ ድንጋይ የተለያየ ነገር ሊኖረው ይችላል። እሱን ሊያወርድ ይችላል። እሱን ሲያወርድ ግን በእኛ በኩል ምንድን ነው የሚደረገው ያችን ኤሪያዋን የምትጎዳውን ኤሪያ ጠግኖ መውጣት አለበት። ሲጨርስ በዚህ ረገድ ሲፒዋ ሲዛል ዋጋው ጥናት ይደረጋል። ሲጨርስ እሱን መንገድ በራሱ ገንዘብ አስጠግኖ እንዲወጣና እንዲጨርስ የማድረግ ስራው እየተከታተል እናደርጋለን። ከዛ ውጭ ግን ያለው ስራ ደንብ ማስከበር በራሱ አካሄድ እየሄደበት ያለው ስራ ነው ያለው ማለት ነው። ሀብቶችን በአግባቡ ሰብስበ አስተዳድሮ ለሚመለከተው ዓላማ ብቻ ማዋል ላይ ብልሽቶች አሉ፣ ይታወቃል። እናንተ ደግሞ ሀብት ከህብረተሰቡ ስለምሰበስቡ ከዚህ በፊት ደረሰኝ ጋር ተያይዞ ከብልሽቶች ጋር እያያዝ ጥያቄዎች አሉ። ደረሰኝ አንዱ ጉዳይ ነው። ግን በጥቅሉ ያንን መልሶ አስተዳድሮ ለሚመለከው ዓላማ ማዋል ላይ ያሉትን ጋፖች ክትትሉ የኦዲቲንግ ስርአቱ ጋር እያይዞ ቢያነሱልን፣ ይሄ ክፍተት እንዳይፈጠር እንግዲህ ይሄ ትልቁ ስራ ነው። በተለይ አሁን በመሰረተ ልማት ቅድም እንዳልኩ በጥሬ ገንዘብ ከ113 ሚሊዮን ብር በላይ ሀብት ማሰባሰብ ቀላል ነገር አይደለም። ይህንን በአግባቡ ለታለመለት አላማ መዋል የእኛ ግዴታችን ነው ማለት ነው። ከዚያ አኳያ አንድም ብር አንድም ገንዘብ ከማህበረሰቡ ከደረሰኝ ውጭ አይሰበሰብም። ኢቨን ከዚህ ቀደም የቅጥር ጥበቃ በየሰፈሩ እንግዲህ ሰላም ሰራዊቶች አሉ ይወጣሉ። ማህበረሰቡ በራሱ በሽፍት የሚጠብቀው ሊኖር ይችላል። እማይወጣ ሰው ደግሞ ቅጥር ጥበቃ ይቀጥራል። ይሄ በአካባቢው ዝም ብሎ በነጭ ወረቀት ተሰብስቦ ለሚጠብቀው የሚከፈልበት አግባብ ነበር። አሁን እሱንም ጭምር አስቀርተናል፣ እሱን ጭምር አስቀርተናል። አንድም ገንዘብ ከህብረተሰቡ የሚሰበሰብ አንድ ብርም ይሆን ሃምሳ ሳንቲም ከደረሰኝ ውጪ በደረሰኝ ተሰብስቦ በአካውንት ገብቶ ወጪ መደረግ አለበት የሚል ኮሚትመንት ይዘ ነው እየሰራ ነው ያለው። የመሰረተ ልማት ስራ ሲጀመር የራሱ ጥቅም ስለሆነ በደረሰኝ ይሰበስበዋል፣ በአካውንት ይገባል። በአካውንት የገባውን ስሊፕ ይዘን ነው እኛ 35 ፐርሰንት መንግስትማችን ክፈንድ እንዲሰጠው ምናደረገው ከዛ ውጭ ሊያገኝም አይችልም። ይህንኑ ኢሚዲየትሊ እኛ ኦዲት እናስደርጋለን። አሁን ኦልሞስት የመሰረተ ልማት ስራችን እያጠናቀቅን ነው። ከሰኔ ጀምሮ የኦዲት ስራ እናሰራለን ኢሚዲየትሊ የሰነድም የምን የምን ክፍተት ካለ በዛው ወደ ቀጣዩ ምዕራፍ ሳንሸጋገር ወደ ሀብት አሰባሰብ ስራ ወደሚቀጥለው በጀት ዓመት ሳንገባ ይህንን ዘግተን ነው የምናልፈው ማለት ነው። እዚህ ጋር ችግር ያለበት እዚህ ጋር ኦዲት ካልተደረገ ለሚቀጥለው በጀት ዓመት የሀብት ማሰባሰብ ስራ መጀመር አይችልም። ስለዚህ እዚህ አካባቢ አቢዩዝ የሚደረግ አንድም ብር እንደሌለ በዚሁ ኮንፊርም ለማድረግ እፈልጋለሁ። ትንሽ ችግር የነበረው በጎ ፍቃድ ፓርቱ ላይ ነው። በጎ ፍቃድ ፓርቱ ላይ በተለይ ከዘንድሮ በፊት አምና እና ታች አምና አካባቢ ዝም ብሎ በትሬንድ ብር አይደለም የሚሰበሰቡ ማቴሪያሉ፣ ለምሳሌ ዱቄት፣ ፓስታ፣ መኮረኒ የሚያስፈልጉ ግብዓቶች ዝም ብሎ የመሰብሰብ ነገሮች ነበሩ። በዚህ በጀት ዓመት ግን መቶ ፐርሰንት እሱም በደረሰኝ ነው የሚሰበሰቡ። በሞዴል 19 ገቢ ይደረጋል፣ በ22 ወጪ ይደረጋል። የሚያስተዳድረውን ፋይናንስ ነው ማለት ነው። ፋይናንስ ጽህፈት ቤት ነው የሚያስተዳድረው፣ ራሱን የቻለ ባለሙያ ያለው በሁሉም ወረዳ ይሄ ተግባራዊ ነው የሚደረገው። ስለዚህ እዚህ አካባቢ እየመጡ የነበሩ ጥያቄዎችን ቅራኔዎችን ጭምር መቶ ፐርሰንት በአሰራር ዘግተን ያለፍንበት ነገር እንዳለ፣ ጥብቅ የሆነ ክትትል ካለ ማህበረሰቡ ጋር እንደዚህ አይነት በእናንተ ላይ እምነት ካለ፣ ስለዚህ ሰው የማዋጣት አፕታይቱ ገንዘብ የመስጠት አፕታይቱ ጥሩ ነው ማለት መገምገም እንችላለን። እንደዛ አሁን እሱ የሚያሳየው እኛ ላይ እምነት ስላለው ያወጣው ገንዘብ ልማት ላይ እንደዋለ ስለሚያውቅ የሚያወጣው ገንዘብ ስራ ላይ እንደሚውል ስለሚያውቅ በዚህ ረገድ ይህን ያክል ሚሊየን ብር መሰብሰብ ህዝብን አሳምኑ። ማንም ጣልቃ ሳይገባ በተቋም ነው የተሰራው ስራው ማለት ነው። ማንም በዘመቻም በምንም በምንም አይደለም። ህዝቡ አምኖበት ነው የሚሰጥህ። ሲሰጥህ ደግሞ የራሱ ኮሚቴ አለው። ይህንን ማኔጅ የሚያደርገው የየብሎኳ የራሱ ኮሚቴ አለ፣ ገንዘብ የሚያሰባስብ ኮሚቴ አለ። ኦዲት የሚደረገውም ራሱ ነው ማለት ነው በዚህ አካባቢ በዛ መንገድ ነው ስራው እየተሰራ ያለው። ምንም ነገር አቢውዝ የሚደረግ አንድም ነገር የለም። አቢውዝ አድርጎ እንኳን ከተገኘ መክፈል ለሌለበት ጉዳይ ከፍሎ ከተገኘ ኢሚዲትሊ ተጠያቂ እናደርጋለን፣ ኢሚዲትሊ ገንዘቡ ተመላሽ እንዲደረግ የሚደረግበት የአሰራር ስርዓት ተዘርግቶ እየተሰራ ስለሆነ የገጠመን ችግር የለም። ስራና የጽህፈት ቤቱ ተልዕኮ ሰፊ ከመሆኑ አንጻር ጊዜ ወስደናል። አሁንም በቂ ነው ብዬ አላስብም። ክረምቱ መጨረሻ ላይ መልሰን እንገናኛለን። ለዛሬው ያሉን ጥያቄዎች እነዙ ናቸው። ግን ህብረተሰቡ መያዝ ያለበት መረዳት ያለበት ማገዝ ያለበት ላይ መልእክት ካሉት፣ እኔ የዘለልኩትም ነገር ካለ መብት አለ። ምንድነው ቅድምም በመሀል ለመናገር ሞክሬ ያለው አንድ ህብረተሰቡ መያዝ ያለበት ይሄ የበጎ ፈቃድ ስራ የሁሉም ስራ ነው። ስለዚህ ከዚህ አኳያ ይህንን የመረዳዳት የመደጋገፍ የአብሮነት ስራውን በጣም አጠናክሮ ከጊዜ ወደ ጊዜ መቀጠል ያስፈልጋል። ብዙ የሚረዱ ወገኖች አሉ፣ ብዙ ያልደረስንባቸው አሉ እና አሁንም አሁን እየሰራን ካለነው በተሻለ መንገድ ለእነኝህ ወገኖች መድረስ ያስፈልጋል። እዚህ ላይ አመራሩ በኮሚትመንት ነው የሚሰራው፣ የኔ ብሎ ነው የሚሰራው። ባለሀብቱም በተመሳሳይ ግን አሁንም ከዚህ የበለጠ መሄድ፣ መጠናከር፣ ባህል መሆን አለበት። የበጎ ፍቃድ ስራው ባህል ሆኖ መቀጠል ይኖርበታል ማለት ነው። ለምሳሌ እንደ አዲስ አበባ በጥሩ ሁኔታ ነው ይሄንን የምንሰራው። እኛ ከአዲስ አበባ አልፈን ሌላ ቦታ ይህንን ስራ እንዲሰራው እንፈልጋለን። ይሄ የአብሮነት፣ የመደጋገፍ፣ የመረዳዳት ኢትዮጵያዊ ባህላችን ሌላ ቦታ እንዲሰፋ እንፈልጋለን። ይሄ ተቋም ላይ ኖር ይችላል፣ ሌላ ቦታ በዚህ ረገድ ላይ ይሰራ ይችላል። ድንበር የለሽ ወሰን የለሽ ምንለው ፕሮግራም አለን እኛ በሱ ፕሮግራም ሄደን ይህንን ልምድ ጭምር ሌሎች እንዲወስዱት የማድረግ ስራውን አጠናክረን እየቀጠል ነው ጎረቤት ክልሎች ሄደን ለምሳሌ ባለፈው ቢሾፍቱ ሄደን ይህንን ስራ ሰርተናል። ስንሰራ ሁለት መልእክት ነው ያለው። አንዱ ትማማችነታችን፣ ወንድማማችነት፣ አብሮነታችን ማጠናከር ነው። ሁለተኛው ደግሞ ይሄ የበጎ ፈቃድ ስራ በሌላም ቦታ ባህል ሆኖ እንዲቀጥል እኛ እየሰራንበት ያለነውን ልምድ ለማካፈል ነው ማለት ነው። ስለዚህ አሁንም እየሰሩ ያሉ ሰዎች ተጠናክረው መቀጠል አለባቸው። በዚህ ሲስተም ውስጥ ደግሞ ያልገባ በጣም ብዙ ብንደርስበት ልበቀና የሆኑ ሰዎች እንዳሉ በጣም እርግጠኞች ነንና ይሄ ተግባር ባህል ሆኖ ተጠናክሮ መቀጠል አለበት። አንድ ነው። ሁለተኛ ማስተላልፈው እንግዲህ በርካታ የመሰረተ ልማት ስራዎችን እንሰራለን። በርካታ የህብረተሰቡን ጥያቄ እየፈታን ነው። ህብረተሰቡም ያለው የሚሰጠው ምላሽ እጅግ ደስ የሚል ነው። ይሄ ልማት ብዙ ገንዘብ ወጥቶበት ህዝቡም ከኪሱ ከራሱ ቀንሶ ነው ያንን የሚያደርገውና ለረጅም ጊዜ እንዲያገለግል ይህንን መጠበቅ አለበት ማለት ነው። ህዝቡ መስራት ብቻ አይደለም፣ ገንዘብ ማውጣት ብቻ አይደለም። እኛ ሁሉም ቦታ ድሬስ ላናደረግ እንችላለን ለአና የኮንትሮል ላናደርግ እንችላለን። በዋናነት ሰርተናል ልማቱን ምናስረክበው ለራሱ ለማህበረሰቡ ስለሆነ ማህበረሰቡ ዘላቂ እንዲሆን ረጅም ጊዜ እንዲቆይ መጠበቅ አለበትና እዛ አካባቢ ከፍተኛ የሆነ ተሳትፎ ከህብረተሰቡ ይጠበቃል። ከዛ ውጭ የሰላም የጸጥታው ስራ ምንደራደርበት ጉዳይ ስላልሆነ ይህንንም በነቃ ተሳትፎ ህዝባችን ልክ እንደሌለው ስራ የራሱን አካባቢ በነቃ ሁኔታ ተሳትፎ የሰላሙን የጸጥታውን በሰላም ወጥቶ በሰላም እንዲገባ የራሱን አስተዋጽኦን እንደተለመደው አጠናክሮ ማበርከት ይኖርበታል የሚል መልእክት ነው ያለ በጣም እናመሰግናለን ውድ የላፍቶ ኦንላይን ቲቪ ተከታታዮች፣ የዛሬው ላፍቶ እንግዳ ፕሮግራማችን ይህን ይመስላል። ወይዘሮ እቴማርን ስለ ጊዜት ስለ ሰፊ ማብራሪያውም ስለ ሁልጊዜ ትብብሮም በጣም እናመሰግናለን። ሰላም ለውላቸው